ጻፎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሷ አመጡ፣ በመካከልም እርሷን አቆሟት ይላል። በማመንዘር የተያዘችን ሴት አምጥተው በመካከል አቆሟት። አሁን ስንተርከው በጣም ቀላል ነው። ምን ማለት መሰላችሁ፣ እዚሁ ዮሐንስ ቤተክርስቲያን አንድ ሰንበት ጠዋት ላይ ሰዎች አንድ እጅህን በዚህ በኩል አንድ እጅ አንድ እጇን በዚህ በኩል ይዘው አንዲትን ወጣት ህዝብ መሃል አውደ ምሕረቱ ላይ አቁመው? ስታመን ዘነዝር አገኘናት ሲሉ ማለት ነው። በአደባባይ ሊጠይቁት የፈለጉት እቺ ሴት እንደ ኦሪቱ ሕግ ልትገደል ይገባል አይገባም? ነው ጥያቄ መጠየቅ ከሆነ ሴቲቱን አምጥቶ ማሳየት ያስፈልጋል። አስፈል ዝም ብሎ እንዴት ነው ከሕግ አንጻር ይሄ እንዴት ታዋለ ለማለት ይቻላል። ዋናው ጉዳያቸው ጥያቄው አይደለም። የመጀመሪያው ሴቲቱን ማዋረግ፣ አምጥቶ መሀል ላይ ማቆም ምናመጣ ውስጥ መሀል ላይ ማቆም፣ ከዚህ በላይ ቅጣት የለም። ስታመነዝር አገኘናት ብለው በሰው ፊት አቆሟት። በሰው ፊት መቆም ኃጢአት ሰርቷል ተብሎ መቆምን የመሰለ ከባድ ነገር የለም። ነብዩ ምን ይላል? በሰዎች ከመውደቅ በማን እጅ መውደቅ ይሻል? በእግዚአብሔር፣ አቤቱ፣ በአንተ እጅ ልውደቅ፣ በሰው ፊት አልውደቅ ይላል። ሰው የወደቅ እንደሆን ሰው አርገማ ያውቃላ። ነቢዩ አያችሁ፣ አልውደቅ አለ ነቢይ። እግዚአብሔር ዳዊት ነይንን የሚለው ወደ እግዚአብሔር መቅረብ ይሻለኛል፣ ቢያንስ እሱ ፊት እሱ አይጨክንም ሰው ምሕረት አያውቅማ። ስትወድን ካየ ስትወድቅ ካየህ፣ ትናንት እኮ ደህና ነበር ብርቱ ነበር ዛሬ ደክሞት ነው አይልም። እሱ ድሮም አይጥመኝም ነበር አይደል። አንድ ሰው አሁን ሲወድቅ ካየ እኔ ድሮም ይከነክነኝ ነበረ ደስ አይለኝም ብለን በፊት የሰራውን በጎ ነገር ሁሉ ነው ገደል የምንከጠ። ነቢዩ ምን አለ? በሰው ፊት በሰው እጅ አልወደቅ፣ ጌታ ወይ በማን እጅ ልውደቅ? በእግዚአብሔር እጅ ለመውደቅ ያምቃል ነቢዩን ዳዊትን ልብ አድርጉ። ዳዊት አመንዝሮ የሰው ሚስት ቀምቶ ሰው እስከ መግደል ደርሶ መጨረሻ ላይ እግዚአብሔር ምረት አደረገለት። ምረት ማድረግ ብቻ አይደለም መማር ብቻ አይደለም የዳዊት ልጅ ተባለ ክርስቶስ የማን ልጅ? የአብርሃም ልጅ የዳዊት ልጅ ተባለ። ዳዊት እኳ አመንዝሯል። አይ እኔ መወለዴ ካልቀረ ከደና ከደና ቅዱሳን ልወለድ እንጂ እንዴት ከአመንዝራ እወለዳለሁ? የዳዊት ልጅ ወይ ማረኝ ተብዬማ አልጠራም አንድ ንጹህ ፈልጌ የእሱ ልጅ ልባል አላለም። እኛ አሁን አንድ አባት ብለን በመንፈሳዊ እንኳን አባት ብለን የምናከብራቸው ሰው በኃጢአት ቢወድቁ ከዛ በኋላ አባቴ ብለን ለመጥራት ፈቃደኛ አይደለም። እግዚአብሔር ግን በዝሙት እንደወደቀ ያወቀው እንዴት አባቴ ሊለው እሱም የዳዊት ልጅ ተብሎ ሊጠራ አላፈረበትም። ስለዚህ በሰዎች ከመውደቅ በማን እጅ መውደቅ ይሻላል? አምጥተው አቆሟት ይላል በሰው ፊት ሰዎች ደግሞ ሲፈርዱ አይን የላቸውም። በጣም ከባድ ነው። ይመጻደቃሉ፣ እነሱ የማይበድሉ እስኪመስሉ ድረስ። እንዴት እኮ ሰው ላይ እንደምንፈርድ! እኛም ማንወድቅ ይመስል እኛም ማንስት ይመስል ሌላው ቀርቶ እኛ የምንሰራውን ኃጢአት እንኳን ሰው ሲሰራ በጣም ነው የምንፈርድ። አይ እኔም እኮ እንዴ አድርግ ያለው እንግዲህ ተፈትኖ ነው፣ እኔ እንደተፈተንኩት ብለን አናዝን። በጣም ጨካኝ። አምጥተው በሰው ፊት አወጧት። የበላይነት ስሜት አለው ሰው ሲፈርድ፣ ደስ ይለዋል። የሰውን ኃጢአት አሁን በዘመናችን ደግሞ በጣም ቴክኖሎጂውም ለዚህ በጣም የተስማማ ነው። እንደምታውቁት የሰው ኃጢአት ሲወራ ደስ አይልም። የገሌን ቅሌት ተዘረገፈችው የሚል እና ቪዲዮ ላይ ዘለነ የምንከፍተው አይደለ? ሌላ ስብከት እንኳን አንከፍትም፣ ሌላ መዝሙር። የገሌ ጉድ ተዘረገፈ ሲባል ግን ተንሰፍሰፈ ነው። ምን የእኛን ጉድ እኮ የሸፈነው እግዚአብሔር። አሁን ኃጢአት የሚሸት ቢሆን ማን ከቤት ይወጣል? ሰው እስቲ የበደለውን ያህል ቢሸት የበደል ነው ያለ ሽታ ቢኖረው ማንም ሰው እኮ ከቤት ወጣ ቢጻፍ። እዚህ ላይ ግን ምጽድቅድቅ ብለን ራሳችንን ጻድቅ አድርገን በሰው ኃጢያት ስንረባረብ እንደው እግዚአብሔር እንዴት እንደሚያዝንብን ማለት አምጥተው አይሁድ በሰው ፊት አውጥተው። የሚገርመው እኛ አይደለም በሰው ፊት ኃጢያታችንን ልናወራ በካህን ፊት እንኳን አናወራ። ንስሐ መግባት የከበደን እኮ ለዚህ ለአንድ ቄስ እንኳን እንዲነገር አንፈልግም፣ አይደለም ለዓለም ማለት ነው። አምጥተው በአደባባይ አቆሟት። ከዛ ምን አሉት? መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። እንዲህ ያሉት እንዲወገሩ ሙሴ በህግ አዘዘን፣ አንተ ምን ትላለህ? አሉት ነው። ልብ በሉ፣ ከንግግራቸው መጀመሪያ ስናይ መምህር ሆይ ብለው ነው የጀመሩት። ማን ሆይ? መምህር ሆይ። አሁን አይሁድ ክርስቶስ መምህር ሆይ የሚሉት ይመስሏቸዋል? አይሉትም እኮ። አንድ ምዕራፍ ወደኋላ ስትሄዱ ጋኔል አለብህ ብለውታል አንተ አሳች ብለውታል። አሁን ግን ለነገር ሲሆን ንግግራቸው ማን ብለው ጀመሩ? መምህር ሆይ። አረ ሌላ ቦታ ደግሞ አለ። መምህር ሆይ እውነተኛ እንደሆንክ በእውነት የእግዚአብሔርን መንገድ እንደምታስተምር እናውቃለን። ለማንም ፊት አይተህ አታደላም? የሰውን ፊት አትመለከትም። ለቄሳር ግብር መስጠት ይገባል ወይ ሳይገባም። ለመሰ አክብሮቱ ለማዋረድ ነው፣ ወደ ላይ አውጥቶ ለመፈጥፈጥ የአይሁድ ጸባ ያለብን አንዳንድ ምንጠላውን ሰው በጣም ማወደስ ማመስገን ያው አንተ መምህር አይደለ መምህር ወይ ብሎ ከዛ ነገር ለማ እንት ለማለ ራሳችንን ፈሪሳያን እንዳንሆን በጣም መጠጋጋለም መምህር ወይ ብለው በሽንገላ አቆላመጡ። ክርስቶስ የሚሸነገል አምላክ አይደለም። አትሳቱ፣ እግዚአብሔር አይዘበትበትም ይላል። በድፍረትም ሆነ በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። ይሄን ለክርስቶስም ይተረጉማል። ትርጓሜው ጻድቅ እሱ ስለሆነ እውነተኛ ስለሆነ በጻድቁ አምላክ ላይ የሽንገላ ንግግር የሚናገሩ ከንፈሮች ምን ይሁኑ? ዲዳይ ሆኑ እና ቀርበው መምህር ሆይ አሉት። ይቺ ሴት ስታመነዝር ተገኝታ ተያዘች። እንዲህ ያሉት እንዲወገሩ በሕግ ያዛል። አንተ ምን ትላለህ አሉት ይልና የሚከሱበትን እንዲያገኙ ሊፈትኑት ይህንን አሉ ይላል። አይሁድ ዋና ወደ ክርስቶስ የመጡበት ምክንያት ለሕጉ ተቆርቁረው አመንዝራነት በዛ፣ እቺን ሴት ዝም ካላት ማመንዘር የሚያመነዝር ሰው ቁጥሩ እየጨመረ ይመጣል፣ አገሩ ይበጠበጣል ብለው ተጨንቀው አይደለም። ስለ ሕግ መጣስም ጉዳያቸው ነው አይደለም። ዋነኛ ጉዳያቸው ክርስቶስን በምን ጠልፈን እንጣለው ነው። ቅናት ነው፣ በእሱ ላይ ያላቸው ቅናት ጥሩ ብል አገኘን፣ እስቲ እቺን ሴት ምን ይል እንደሆን እናያለን። በዚህ ሴት ላይ የሚፈርደውን ንግግር ይዘን እሱን እንከሰዋለን፣ እናሳጠዋለን ብለው ነው የመጡት። በእውነት እግዚአብሔር ከእንዲህ አይነት ከሳሽነት ይጠብቀህ። ቤተክርስቲያን ውስጥም ሆነ እንዲህ አይነት ጸባይ ያለን ሰዎች አለን። ለስርአቱ የተቆረቆርን የምንመስል፣ ለህጉ የተቆረቆርን የምንመስል፣ ግን ውስጣችን ሌላ ኢንቴንሽን ኖሮ በጣም ሰዎችን ምናሸማቅቅ ምናጠቃ አይሁን። በሌላ ቦታም ይላል መሰላቸው፣ ሆሳና ሁን የፊታችን እሑድ እናከብራለን አለ። በሆሳና ህፃናት ሲዘምሩ፣ ረ ከተማው ተረበሸ። አ ምኑ ተረበሸ? ይሰቀል ይሰቀል ሲልስ ከተማው ይረበሻል። ይረበሻል ይረበሻል እሱ የዛኑ በሉ ጎሽ ጎሽ ነው ያሉት። ለከተማው ሰላም ገዷቸው አይደለም፣ ቅናት። ክርስቶስን ብዙዎች ተከተሉት። ዓለም ሁሉ ተከትሎት ሄዷል ምን ይሻላል ይላል። በእውነት እግዚአብሔር ይስተው። በጣም ደስ የሚል ንግግር ነው። እስኪ በሉ ዓለም ሁሉ ተከትሎት ሄዷል። ማን ሁሉ መንፈስ ቅዱስ ያናገረ ይኸው ተከተለው። ዓለም ሁሉ ክርስቶስ፣ ዓለም ሁሉ ተበሳጭቶ እኮ ነው ሊቀ ካህናቱ። ዓለም ሁሉ ተከትሎት ሄዷል? ምን አለ ሕዝቡ ሁሉ ከሚጠፋ አንዱ እሱ ቢሞት ይሻላል ይላል። ማን ከሚጠፋ? አቤት ቅኔ እግዚአብሔር ይስጠው። ማን ከሚጠፋ? ክርስቶስ የሞተው ማን እንዳይጠፋ ነው? ሕዝቡ ሁሉ አንዴ። እኮ መንፈስ ቅዱስ ሲቃኝ ቅኔ ነው የምትቀኘው ሳታውቀው። ተንኮል አስበህ እኮ ነው በሱ ቤታውን ማሾፉ ማሽሟጠጡ ነበር፣ ግን አንዱ ቢሞት ይሻላል። ዓለም ሁሉ ተከትሎት ሄዷል። ሕዝቡ ሁሉ ከሚጠፋ አንዱ ቢሞት ይሻላል። እኛ እንዳንጠፋ ነው አንዱ እሱ የሞተው። ስለዚህ መጥተው በቅናት ተነሳስተው ስለ ህግ ጥሰት ገዷቸው ሳይሆን በክፋት መጥተው ጠየቁት። እግዚአብሔር ስርዓት አስጠባቂ መስለ፣ ለህጉ የቀና መስለ፣ ለቤተ ክርስቲያን የተቆረቆርክ መስለ ውስጥ ሌላ ክፋት፣ ቅናት፣ ተንኮል ካለ ልብ ይጭምር ነው የሚያየው እግዚአብሔር። የተናገርከውን እያየ የሚታለል አምላካት አልተታለለም። ልባቸውን ያንገበገበው የአመንዝራነት ጉዳይ አለመሆኑን አውቋል፣ ክርስቶስ አውቋል። ምክንያቱም ህግ ከቆረቆራቸው አንደኛ ቤተ መቅደስ ውስጥ እኮ እዛው ይሸጣሉ፣ ይለውጣሉ። ቤተ መቅደስ ውስጥ የእንስሳ ግሳት መቅደሱን ሞልቶታል። ምን ነው እሱ አይቆጫቸውም? ለምን ዝማ እሱ ነው የተቆረቆረው። ተቆረቆረው ቤቴ ጸሎት ቤት ትባላለች ብሎ የገሰጸ። ሁለተኛ ይቺ ሴት ስታመነዝር አይተናታል፣ እና በድንጋይ ተወግራ ሞት ዘንድ ይላ ያዛል። ምን ይመስልሃል ብለው ጠየቁት። ህጉን አስጠባቂዎች ከሆኑ ህጉ ምን መሰላችሁ የሚለው አንድ ወንድና አንዲት ሴት ሲያመነዝሩ ከተያዙ እጅ ከፍንጅ አብረው በድንጋይ ወገሩ። ምን ይለው አብረው ማለት ነው፣ ሲያመነዝሩ ከተገኙ። ይዘ የመጡት ግን ወደ ክርስቶስ ስንት ሰው ነው? ብቻዋን አላመነዘረችም። የታለው ወንዱ? ደግሞ ይዘናታል ነው ያሉት አይደል? እጅ ከፍንጅ ነው። እንደው ሰውየው ምን አይነት ሯጭ ቢሆን ያመለጠ? ተመልከቱ፣ ህጉ ከቆጫቸው እሱ ሴታ አብረው ማምጣት ነበረባቸው። አላማቸው ግን ምመሰላቸው ሁለት ነገር ነው፣ ተስፋ አድርገው የመጡት? ክርስቶስ ሁለት ነው መልስ ሊሰጥ የሚችለው? እንግዲህ አምላካችን አንተ ሁለ መንገድ አስምረ ተመጣለሱ ሶስተኛ ሌላ መንገድ የሚሰራ አምላክ ነው። እነሱ ምንድነው? ወይ በድንጋይ ትወገር፣ አለዚያ አትወገር ይላል። ከሁለት አንዱ ነው መልሱ፣ የሱ ወርኖ ነው ለነሱ። ክርስቶስ ግን ሁለት መልስ ብቻ ያለው አምላክ አይደለም። አላማቸው ምንድን ነው? አንደኛ በድንጋይ ተወግራ ልትሞት ይገባል ካለ ያዘጋጁት ነገር አለ። አንደኛ ትሙት ካለ የመጀመሪያው ነገር እንደ መሐሪ ነኝ ይል የለ እንደ ራራለው የለም እንዴ? እኔ ላድን የመጣሁት ኃጢአተኞችን የጠፋውን ልፈልግ የመጣሁት ብሎ ሲሰብካል ነበር። አሁን ደግሞ መልሶ በድንጋይ ትሙት ይላል እንዴ? ወርውሩባት እንዴት ይላል? ትምህርቱ ወጥ አይደለም ማለት ነው። አንዴ እንዲህ አንዴ እንዲህ እያለ ይወላውላል፣ ብለው ሊተቹት ነው። ትምህርቱን ሊተቹበት አንድ ወር ሁለተኛ ሊከሱት ይፈልጉ ነበር ይላል ዮሐንስ ወንጌላዊ። ምን ሊሉት በሕጉ መሰረት እስራኤላውያን ማንንም ሰው በሞት ቅጣት የመቅጣት መብት የላቸውም፣ ሮማውያን ካልፈቀዱላቸው። ለዚህ ነው አሁን በሰሙነ ሕማማት ሲነበብ ትሰማላቸው። ጲላጦስ ፊት አቅርበው ክርስቶስን ሲያስጨንቁ ይሰቀል ሲሉ ጲላጦስ እናንተ እንደ ሕጋችሁ ፍረዱበት አላቸው ይላል። ፍረዱበት ሲላቸው እኛ እንገድል ዘንድ አልተፈቀደልንም አሉት ይላል። ምን እንል ዘንድ። ስለዚህ ገድሎ የመቅጣት መብት የላቸውም። በሮም ሕግ መግደል የሚችሉት እስራኤል ውስጥ ያለን ሰው ኢየሩሳሌም ውስጥ ያለ ሰው መግደል አይችሉ ከገደሉም ከከተማ አውጥተው ውጭ ነው መግደል የሚችሉት። ለዚህ ነው ቀዳሜ ሰማይት ቅዱስ እስጢፋኖስን ወደ ውጭ አውጥተው በድንጋይ ወግረው ገደሉት ይላል አይደለ? ለምን እዛው ካደረጉት? ስለሚያስከስሳቸው። ስለዚህ ክርስቶስ እቺ ሴት ትሙት ካለ ወደ ሮማውያን ሄደው ው ሰው ተወግሮ ይገደል ይላል ብለው ሊከሱት ነበር እቅዳቸው። አትወገር ካለስ ደግሞ ምሕረት ይሰጣት ካለስ አንደኛ ኦሪትን ልሽራ አልመጣሁም ይላል ግን መልሶ ኦሪትን ምን ይላል ይሽራል ይሉ ይሽራል ይሉ። ሁለተኛ አመንዝራነትን ያበረታታል ሰዎች በትዳራቸው እንዳይጸኑ የሚያደርግ አምላክ ነው ብለው ሊከሱት ነበር እቅዳቸው። አምላካችን ኢየሱስ ክርስቶስ ሁሉንም ቢል ጥፋተኛ ነበር። ባጭሩ፣ በአይሁድ አስተሳሰብ ምንም ቢያደርግ ጥፋተኛ ነበር። አንዳንዴ የሆነን ሰው ስንጠላው ጥሩም ቢያደርግ መጥፎም ቢያደርግ ተመሳሳይ። ጌታ ቀድሞ ምን ብሎ አልመሰላችሁ? ይህን ትውልድ በምን መስለዋለሁ አለ። ከኔ ጋር ናችሁ? ይህን ትውልድ በምን መስለዋለሁ ይልና፣ ምን ይላል? ዘፈን ዘፈንላችሁ አልተቀበላችሁንም፣ ሙሾ አወጣንላችሁ አላለቀሳችሁም ይላል። ሙሾ ሲወጣም አታለቅሱም፣ ዘፈን ሲዘፈንም አትቀበሉ። መጥምቅ ዮሐንስ ሳይበላ ሳይጠጣ መጣ፣ ጋኔን አለበት አላችሁት። እኔ እየበላው እየጠጣው መጣው፣ እኔንም ደግሞ ተቃወማችሁ። ምን ልናደርግ ነው የሚሻለው? ይህን ትውልድ በምን እንመስለዋለን? አይሁድ እንደዛ ናቸው። የአይሁድ ጸባይ እንዳይኖረን በእውነት በጣም መጠንቀቅ ያስፈልጋል። የሆነን ሰው ነክሰን ሚዝና፣ የሆኑ ሰዎችን እንጠላና፣ የሆነን ወገን እናጠቁርና፣ ምንም ቢያደርግ ስህተት ነው የማለት ይሄ የአይሁድ ጸባይ አምላካችን ኢየሱስ ክርስቶስ ምን አደረገ? ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። ገደሏትም አላለም አትገደልም አላለም። ጎንበስ ብሎ በጣቱ በምድር ላይ ጻፈ። ክርስቶስ አጎንብሶ የጻፈው የጻፈው ምንድነው? የሚለው ላይ ብዙ ሊቃውንት ብዙ ብለዋል። ይሄ ነው ብሎ በእርግጠኝነት ለመናገር ግን፣ አጎንብሶ የጻፈውን የሚያውቀው ማን ነው ክርስቶስና፣ የጻፈውን አይተው ቀልባቸው ተገፉ ብን ብን ብለው የጠፉት አይሁድ ያውቃሉ። አምላካችን ስለ ጻፈው ብዙ በተርጉማን የተለያየ ነገር ብለዋል። አንደኛ ያሉት ህጉን ነው የጻፈው ይላሉ። ምኑን ነው የጻፈው ህጉን፣ አንዲት ሴት በድንጋይ ተወግራ ትሙት? ሲባል ብቻዋን አይደለም ካመነዘረች አብሯት ካመነዘረው ሰውዬ ጋር አብራት ወገር የሚለውን ህጉን ነው የጻፈው ይህ ይሄን በጣቱ የጻፈበት ምክንያት ይላሉ ሊቃውንት በጣቱ የጻፈው አስቀድሞም በሲና ተራራ ላይ አታመንዝር ብሎ በጣቱ የጻፈው እሱ ራሱ መሆኑን ለማሳየት ነው ህጉን የጻፍኩት ለሌላኛው አሁን የምማጸነው እኔ ነኝ ሲል አቦምብሶ የጻፈው ህጉን ነው ይላሉ አንደኛው ሁለተኛው የእነሱን አጥያት ነው የሚሉ ደሞ ሊቃውንት አሉ በታምራትም የሚሉአሉ ልክ መሬት ላይ ሲጽፍ በእነሱ በግንባራቸው አጥያታቸው ተጻፈ ሚል ማለት ነው። ልክ እንደ ኪቦርድ እና እንደ ሞኒተር ማለት ነው፣ እዚህ ጋር ሲጽፍ እዚህ ጋር ታየ እንደሚለው። ያንን ግን ትርጓሜ ወንጌል መልሶ ያቀነዋል ሚላል፣ አይ እሱማ ከባት ያበሳ ነው የሰው ኃጢአትን የሚገልጥ አምላክ አይደለም፣ ግን እያንዳንዳቸው እየራሳቸው ኃጢአት እንዲታያቸው አድርጓቸዋል ይላል፣ አጎንብሶ ጻፈ። ሶስተኛው ሊቃውንተ ቤተ ክርስቲያን ክርስቶስ አጎንብሶ የጻፈው ምን ይላሉ ኤርሚያስ ምዕራፍ 15 ላይ የተጻፈ ቃል አለ ስማቸው ነው የተጻፈው የሚያሰኝ ማለት ለአንብ ብላችሁ ትንቢተ ኤርሚያስ ምዕራፍ 17 ቁጥር 13 ላይ የሚተዉ ሁሉ ያፍራሉ በሉ እስኪ ስማቸውም በምድር ላይ ይጻፋል በምን ላይ በምድር ላይ የህይወቱ አመንጭ አንተን ትተውሃል የሚተው ሁሉ ያፍራሉ ስማቸውም በምን ላይ ይፃፋል? በምድር ላይ ይጻፋል ኃጢያተኞች ስማቸው በምድር ነው የሚጻፈው ጻድቃን ግን ስማቸው ቤት ነው የሚጻፈው ስማችሁ በሰማያት ስለተጻፈ ምን ይበላችሁ? ደስ ይበላችሁ። በምድር ስሙ የሚጻፍ ሰው አለ፣ በሰማይ ግን አይታወቅም። አሁን እዚህ በጣም ታዋቂ ሰው አለ፣ ሰማይ ቤት ማንም አያውቀው? እየሰማችሁ፣ በሰማይ አይታወቅም። እዚህ ኃያላን አሉ፣ እዛ ምንም ይሆን በመንፈሳዊው ራሱ። በመንፈሳዊው እዚህ በጻድቅ የሚታይ ሰው አለ፣ እዚህ ከቁብ የማንቆጥረው ሰው አለ፣ በሰማይ ደግሞ ትልቅ ቦታ ያለው። አንድ አባት ገነት ገብቶ አየና ያየውን ለሌላ አባት በህልም ተገልጦ ነገረው እና ሶስት ነገር ገረመኝ አለ። ስንት ነው? ገነት ገብቼ ሶስት ነገር ገረመኝ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች ገነት ውስጥ አገኘኋቸው። እየሰማችሁኝ? በፍጹም ገነት ውስጥ አሁን እኛ ገነት ውስጥማ በፍጹም ሊገቡ አይችሉም የምንላቸው ሰዎች አሉ እኮ ስናያቸው፣ ወይ እገሌ ከገባማ በቃ ኩነኔ የለም ማለት ነው። ምን እላቸው አሉ? ኃጢያተኛ ምላቸው ሰካራሞችም ምላቸው ቀራጮችና መንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል እንዳለ ክርስቶስ ነው እና ገነት ገብቻ ለአባት ገነት ውስጥ አገኛቸዋለሁ ብዬ የማሰባቸውን ሰዎች ባለማግኘቴ በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣዋቸው። እገሌ ማ ይጸድቃል እገሌ ማ ትጸድቅ እገሌትማ ትጸድቃለች ያልኳቸውን መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው ሁለተኛ በጣም ተገረሙ። ሶስተኛ፣ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረሙ። እንዴት እኔ ገባው ብዬ ነው። እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያብቃል። አንድ አባትን አንዱ ልጅ ቀርቦ አባቴ ገነት ስንገባ እንተዋወቃለን ወይ እርስ በርስ አላቸው ሲላቸው፣ ምን አሉት? እንደውም በደንብ የምንተዋወቀው እዛ ነው። ምክንያቱም ማን መሆኑ የሚታየው በእግዚአብሔር መንግስት ነው በእግዚአብሔር መንግስት ነው እና በሰማያት ስማችሁ ስለተጻፈ ደስ ይበላችሁ የተባሉ ሐዋርያት ናቸው። ኃጢያተኞች ግን ስማቸው የሚጻፈው በየት ነው? በምድር ነው። በምድር ዝነኞች ናቸው፣ ክብር አላቸው። በሰማይ ግን አይታወቁ። በአንጻሩ በሰማይ የሚታወቁ እዚህ ግን የማናውቃቸው ሰው አኖኒመስ ሴንትስ ብላ የኮልቲክ ቤተክርስቲያን በአመት አንዴ አኖኒመስ ሴንትስ ብላ ስማቸው ለማይታወቅ ቅዱሳን ትዘክራለች። ሰው የማያውቃቸው ማንም ያውቃቸው እግዚአብሔር መጽሐፈ ስንክሳር ላይ መጨረሻን ጠርቶ ጠርቶ ጠርቶ ቅዱሳን ምን ይላል? ስማቸውን ስለጠራናቸው ስላልጠራናቸውም ቅዱሳን ብለን ማረን ይላል። እኛም ማናውቃቸው ማንም ያውቃቸው እግዚአብሔር የሚያውቃቸው ብዙ ቅዱሳን አለ፣ ብዙ ባህታውያን አለ። ከአለም ተለይተው ኖሩ ገድላቸውን ለዓለም ሳይሆን ለእግዚአብሔር ሰርተው ያለፉ። ስለዚህ በዚህ መሰረት የጻፈው ስማቸውን ነው። ያም ሆነ እንግዲህ ኃጢያታቸው ጋር የተያዘ ነገር መሆኑን የምታዩት። ክርስቶስ አጎንብሶ ጻፈ። ከዛ ጠየቁት ደጋግመው ጠየቁት እንግደላት ወይስ አንግደላት ብለው ሲጠይቁት ቀና አለና ሲወተውቱት ጌታ ከእናንተ ኃጢአት የሌለበት ሰው አስቀድሞ ድንጋይ አንስቶ ይወርውርባት ብሎ ተመልሶ ድጋሚ ጻፈ። አንዳንዳንዳንድ እያሉ ተነስተው ከዛ አካባቢ ሄዱ። ኃጢአታቸውን እዚህ ላይ ቸርነቱንም ታዩታላችሁ ክርስቶስ ኃጢአታቸውን የጻፈው አፈር ላይ ነው። ምን ላይ ነው? አፈር ላይ ነው። ህጉን አሰርቱ ትእዛዛትን ግን የጻፈው በምን ላይ ነበር? በድንጋይ ላይ ነው። ኃጢያታቸውን ግን አፈር ላይ ለምን መሰላችሁ? ንፋስ መቶ እንዲወስደው ማለት ነው፣ ሰው እንዳያየው። የሰውን ኃጢያት እንዳይረሳ አድርጎ የሚቀርጽ አምላክ አይደለም። ህጉን በድንጋይ ላይ የቀረጸ አምላክ ኃጢያትን ግን መሬት ላይ ነው የሚጽፈው፣ አፈር ላይ ነው የሚጽፈው ሊረሳው ስለሚፈልግ፣ አሸዋ ላይ ነው የሚጽፈው ንፋስ እንዲወስደው ስለሚፈልግ የሁላችንን ኃጢአት እንዲህ በቸርነቱ ይርሳል። እኛ ግን የሰዎችን ኃጢአት በእብነ በረድ ልንቀርጽ። አሁን በዚህ የቴክኖሎጂ ዘመን የሆኑ ሰዎችን ነውር፣ የሆኑ ሰዎችን ኃጢአት በደንብ ለትውልድ አይደል የምናስተላልፉ፣ ጽፈን በደንብ አድርገን ቅርስ አድርገን እኮ ነው የምናስቀምጡ። አምና የጻፍክበት ሰውዬ እነ ፌስቡክ እግዚአብሔር ይስጣቸው በዓመቱ ልክ የዛሬ ዓመት ይህን ጽፈ ነበር ይለዋል። ሰውዬ እኮ ንስሐ ገብቶ አልቅሷል። ሰውዬ እኮ ከዛ መንገዱ ተመልሶ ሊሆን ይችላል። አንተ ግን የጻፍክበትን ወደኋላ እንዴት ትመልሰዋል? እግዚአብሔር እንደዛ ቢጽፍ ኖሮ ማን ከቤቱ ይወጣል? እኛ እኮ ሰው የሚያውቀው ኃጢአታችንን ነው አይደል፣ አሁን የምናወራው። እግዚአብሔር የሚያውቀው ኃጢአታችን እኮ ከሁላችን ከማናችንም ከምናውቀው በላይ፣ ምክንያቱም እግዚአብሔር ልብ ድረስ ነው አገብቶ የሚያየው። እምቦአቴ አንጽሐኒ፣ ከተሰወረ ኃጢአቴ አድነኝ አለው ነብዬ እግዚአብሔር ዳዊት። እኔም አላውቀው አንተ የምታውቀው ኃጢአት አለ፣ ሰው የሚያውቅብኝ እኔ ማላውቀው ኃጢአት አለ፣ ሰው የማያውቅብኝ ደግሞ እኔ ማውቀው ኃጢአት አለ። የተሰወሩ ኃጢአቶች ውስጥ የከፋው ግን እኛ ማናውቀው ማንም የሚያውቀው ኃጢአት፣ እግዚአብሔር ኃጢአታችንን በቸርነቱ ይሸሽግልን እና፣ ሸሸገላቸው። በአፈር ላይ ባሸዋ ላይ ጻፈና ከእናንተ መሀል ኃጢአት የሌለበት አስቀድሞ ድንጋዩን ይወርውርባት አለ። ይህን ጊዜ ይላል ከሽማግሌ ጀምሮ አንዳንድ እያሉ ሄዱ ይላል። ከምኖች ጀምሮ ሰው እንደ እድሜው ነው እንግዲህ፣ ኃጢያቱ ብዛት አይደለ በጣም ያረጀው ሰው ኃጢያቱ ብዙ ነው፣ የብዙ አመታት ነው። ደግሞ ወጣቱ በርግጥ አሁን እንኳን እንደዛ ለማለት ትንሽ ያስቸግራል። ያሁኑ ወጣቶች ብርቶች ነን፣ ጊዜያችንን በአግባቡ ተጠቅመን ብንሸመግል የምንሰራውን ኃጢያት አብቃቅተን እንሰራን። ግን ቢሆንም መቼስ እንደየእድሜያቸው አረጋውያኑ ቀድመው ወጣው ወጡ ይላል ማን ነው ወጣቶቹ? ከዛ የቆዩት ደግሞ ወጣቶቹ እነሱ ደግሞ ቀስቀስ ብለው ወጡ። ኃጢያት ኖሮባቸው እንደ ሴቲቱ አመንዝረው እንደ ሴቲቱ በድለው ግን በድንጋይ ትወገር ሊሉ ነበር ወደ ክርስቶስ የመጡት ህሊናቸው ወቀሳቸው። መጨረሻ ላይ ክርስቶስ ብቻውን ቀረ ይላል ከሴቲቱ ጋር። ማን ብቻ ቀረ? ኃጢያት የሌለባት ያሌለበት ሰው ድንጋይ አንስቶ ይወርውርባት ብሏል ክርስቶስ። ምን የሌለበት ሰው? ኃጢያት የሌለበት ሰው ማን ነው በምድር ነው? ክርስቶስ ነው እሱ ብቻ ቀረ። ይችን ሴት ድንጋይ አንስቶ መምታት ይችላል አይችልም? ምን ስለሌለበት? ኃጢያት የለበትም። እሱ ብቻ ነው መፍረድ የሚችለው መምታት የሚችለው። ክርስቶስ ግን ምን አለ? አንቺ ሴት፣ እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለም? ምን አላት ጌታ? ወይ አንድስ እንኳ አለችው። እርሱም እኔም አልፈርድብሽም አላት ይላል። ይችን ቃል እናብራራ እናበቃለን። እኔም አልፈርድብሽም በሉስኪ ማነው ያለው? አቤት ክርስቶስ ምን አለ ታዲያ፣ እኛ ምን ቤት ነን የምንፈርደው? ክርስቶስ እኔ አልፈርድብሽም አለ። ዳኛው የሰማይ የምድሩ ዳኛ እኔ ምን አለልብሽም አይፈርድም። እግዚአብሔር፣ አንዳንድ ያያችሁ አልፈርድም። ኃጢያተኛ መሆኗን ያውቃል የእነሱን ምስክርነትም አይፈልግም። ገና ስታስበው ጀምሮ ከማመን ዘሯ በፊት ያውቃል አልፈርድብሽም አለ። ዳኛው አልፈርድብሽም ብሎ እየለቀቀ እኛ ጋሻ ጃግሪዎቹ ፈራጅ አረገን ማን ነው ክርስቶስ። አንዴ አይደለም ሌላም ቦታ በወንጌል መጡ ሁለት ወንድማማቾችና ተካሰው ተጣልተው ነው ርስት አላካፍላለኝ በእኛ መሀል ዳኛ ሆነ ፍረድልን አሉት። ይ ሲሉት በእናንተ መሀል ርስት አካፋይ ሆን ዘንድ እኔን ዳኛ አድርጎ ማን ሾመኝ አለ። እየሰማችሁ ክርስቶስ አለ እንደዚህ፣ ማን ሾመኝ እኔን ዳኛ አድርጎ ማንሾ መሀል ላንተ ሁሉ ትሾማለህ እንጂ ማን ያከብርሃል? አንተ ሁሉም ታከብራለህ። እሱ ግን እንዴት እኔን ማን ዳኛ አድርጎ ሾመኝ? አንድ አባባል አለ። ሁለት ጓደኞች ቢጣሉ መሀል ላይ ገብተህ ፍርድ እንዳትሰጥ። ምክንያቱም ከሁለቱ ጓደኞች አንዱን ታጣለህ። የምትሰጠው ፍርድ ለአንዱ መደገፍ፣ ለአንዱ መቃወም ስለሚሆን፣ ከሁለቱ ስንቱን ታጣለህ? አንዱ። ሁለት ደግሞ የማታውቃቸው ሰዎች ካገኘን እነሱ መሀል ገብተህ ፍረድ። ምክንያቱም ከሁለቱ አንድ ጓደኛ ታገኛለህ ይባላል። አዲስ ጓደኛ እግዚአብሔር ግን የሁላችን ጓደኛ የሁላችን ወዳጅ የሁላችን አባት ነው። ሁለቱም ወገን ላይ ያለውን ችግር፣ የበዳዩንም የተበዳዩንም ሕመም ያውቀዋል። እግዚአብሔር አልፈርድብሽም አለ። እንግዲህ እሱ ካልፈረደኝ እኛ እንዴት ነው የምንፈርደው? አባቶቻችን በጣም ይገርማቸዋል። እኛ ክርስቶስን ስለማንመስል ነው። የብዙ ቅዱሳንን ሕይወት ስታዩ በታሪካቸው ውስጥ አለመፍረድን በጣም እናያለን። የቅዱሳን ህይወት በጣም ይህንን ያሳያል። ቅዱስ ሙሴ ጸሊም የተባለ አባት በገዳም ውስጥ አንድ ሰው ኃጢአት ሠራ እና ማህበረ መነኮሳቱ ተሰብስበው ከገዳሙ ሊያስወጡት ፈለጉ። ግን ስብሰባ ጠሩ። መጀመሪያ ተሰብስበን ንወያይበታ ከዛ አባ ሙሴ ፀሊም ና ሲባል አለ አይመጣም። በጣም ሲጨቀጭቁት መጨረሻ ላይ መጣ። ምንድን ያደረገው? በከረጢት አሸዋ ይዞ ቀደደው። አሸዋ እንትኑ ከረጢቱ እና እየፈሰሰ አሸዋው መንገድ ቅርጽ እየሰራ መጣ። ከዛም ምን ሆነ ነው እንድን ያስከው አሉት። የኔ ኃጢያት እንዲህ ሞልቶ እየፈሰሰ ነው፣ እናንተ ደሞ እንድሚለ ፍረትሉኛላችሁ። በዚህ ተጸጽተው ያንን አባት ይቅር ብለውታል። በዚህ ዘመን በጣም መፈራረድ አንዳችን ባንዳችን አጥያት እንኳን እንደዚህ የተረጋገጠ ነገር ተገኝቶ ወሬ እንኳን ስንሰማ እኮ እናጣራ። ስታመነዝር ተይዛ አገኘናት አሉ፣ መቼ ሰው አቁመ አታመነዝርም ያው ከተባለ ማመናችን አይቀርም ስለሆነ ሰው በጎ ነገር አንጠራጠርም። አናምንም፣ ጥሩ ክፉ ነገር ግን ወዲያው ነው። እናም በሌላ ስፍራ ደግሞ አባ መቃሪዎስ በገዳም ውስጥ አንድ መነኩሴ ከአንዲት ሴት ጋር እየመጣች እሱ ቤት እያደረች ነው በዓቱ ውስጥ ብለው ይነግሩታል። አረ በፍጹም እኔ ልጅ እና አያደርግም ይላል። ከእኔ ጋር ናቸው። በጣም ተጨቃጨቁ። መጨረሻ ላይ አንድ ቀን ልክ ሴቲቱ ስትገባ አይተው ሮጠው ይዘው ና ና፣ አሁን እጅ ከፍንጅ እንያዛቸው አሉት። አባ መቃርስ እየከፋው እያዘነ መጣ። ሲመጣ ገና ከሩቅ ሳይደርስ ወደ ቤቱ ድምፁን ከፍ አድርጎ አረ የኔ ልጅ እንዲያደርግም በፍጹም እያለ መጣ። ከሩቅ ድምፁ ምን እንዲል ነው እንዲሰማ። ሴቲቱ ሮጣ ደንግጠው እንዴት እናርግ ብለው ቅርጫት ነበረ፣ ቅርጫት ውስጥ ገባችና ተደፋባት። አለበሰው፣ ቅርጫቱን መቀመጫ አረገ። አባ መቃርስ ቅድስና አለው፣ ያውቃል ምን እየተደረገ እንዳለ። እዛ በዓት ውስጥ ሄዶ ቅርጫቱ ላይ ተቀመጠ። በሉ ፈልጓል። አገላብጠው ፈለጉ ፈለጉ። እሱ ትልቅ አባት ነው፣ ማንም ተነሳ አይለውም። አያችሁ ዝም ብላችሁ ነው ስም እምታጠፉት። በሉ ሄዷልና፣ አባረራቸው። ካባረራቸው በኋላ ልክ እነሱ መውጣታቸውን መራቃቸውን ሲያውቅ ቅርጫቱን አነሳው። ሴቲቱ እዛ ኩርብ ብላ ቁጭ ብላለች። ሁለቱንም እዛው መክሮ ቀኖና ሰጥቶ ንስሐ ሰጥቶ አሰናበታቸው። ሲወጣ ሳር ቅጠሉ ሳይቀር ድምፅ አውጥቶ እንደ አምላክህ ከባት ያበሳ ሆንክ፣ በደልን የምትሸፍን ሆንክ ብለው አመሰገኑት ይላል ዜና። መቼ ነው እኛ ክርስቲያን የምንሆነው? ነው ሳንኖረው እኮ በቃ እንደው መታወቂያ ላይ ይቅር ክርስትና፣ መታወቂያ ላይ። በሌላው ኃጢአት ደግሞ የተሻልን ኃጢአተኞች ሆነን እኮ ከእሱ በጣም የተሻልን ኃጢአተኞች ሆነን ግን በጣም እንፈርዳለን። ከሚፈርድ ልቡና እግዚአብሔር ያድነ። የሚገርማችሁ ሴቲቱን ከሳሾችሽ ወዴት አሉ ሲላት ያለችውን እኔና ይበቃና፣ ከሳሾችሽ ወዴት አሉ ሲላት፣ አይ እነሱማ ብዙ ክፉ አስበው ነበር አንተ አዋረድካቸው እንጂ አለች አላለች። አንድ ሱ እንኳ ነው ያለች ጌታ፣ ወይ አንድ እንኳ የለም ነው ያለች። እኔም አልፈርድብሽም ማለት አንቺ በከሳሾችሽ ላይ ካልፈረድሽ እኔም አልፈርድብሽም። እግዚአብሔር ልክ ስትፈርድ አንተ የሆነን ሰው ኃጢአት ፋይል ስታገላብጥ እግዚአብሔር ያንተን ኃጢአት ማየት ይጀምራል። ስትሸፍንለትስ ይሸፍንልሃል። ቅዱስ ያዕቆብ የወንድሙን ወንድሙን ከክፉ ወደ ደግ የሚመልስ ሰው የራሱን የኃጢአት ብዛት እንደሚሸፍን ይወቅ። ቢቻለንማ አንድ አባቶቻችን ለበደለው ወንድም እስከ መስገድ፣ እስከ መጾም፣ እስከ መጸለይ። አንድ አባት ወንድሙ በዝሙት ወደቀ፣ እንደሱ መንኩሶ ያለ ነው። ልክ ይህን ሲያውቅ እግዚአብሔር መልአክ መጥቶ ሲነግረው ወደ ወንድሙ ሄደና በዝሙት ወድቅ ያለውኛ ሲለው በጣም አዘነና እሱማ እኔም እኮ አፍሬ ነው እንጂ ምን ብያለሁ ወድቅ ያለሁ ታዲያ በቃ እግዚአብሔር ማሪ ነው ይማረን ብለው ሁለቱም እየሰገዱ፣ እየጾሙ፣ እየጸለዩ መለመን ጀመሩ። እግዚአብሔር ተገልጾ ምን አለ? ስላልበደለ በደለ ወንድምህ ብዬሽ ይቅር ብያለሁ። እንደወደቀ ነው ሳይወድቅ እንደወደቀው ነው። ካንተ ጋር የሚጾመው የሚጸለየው ወንድሜን አይቼ ምን እና ምንድን ነው ነዳያን አሁን ሲፋቀሩ አያሳዝንም? አሁን ነዳያን አንድ ድሃ ለሌላ ድሃ ሲመጸውት ስታዩ ምን ይሰማቸው? አያሳዝኑ? በሌላቸው ይመጸውታሉ እንላለን። እኛ ኃጢአተኞቹ ስንተዛዘን ሲያይ ደግሞ እንደዛ ነው እግዚአብሔር የሚሰማው። በሌላቸው ምግባር ይተዛዘናሉ ብሎ ያዝንልን። እና ይችን ሴት አልፈርድብሽም ከእንግዲህ በኋላ ኃጢአትን ምን አትበይ አትስሪ። ድጋሚ ሊፈርድ ሲመጣ አይተዋትም። ያኔ ሊፈርድ ነው የሚመጣው፣ አሁን ግን ሊምር ነው የሚመጣው። ስለዚህ አሁን ምሬሻለሁ፣ አሁን ይቅር ብያለሁ። የአሁኑን ኃጢአትን ትቼልሻለሁ፣ ከዚህ በኋላ ግን ኃጢአትን አትስራ። እግዚአብሔር ሁልጊዜም ግዜም ከዚህ በፊት የሰራናቸውን ኃጢአቶች እየተሳሰበ የሚያሸማቅቅ አምላክ አይደለም። ቢያንስ ከዚህ በኋላ ያለውን አቁምና ከዚህ በኋላ ላለው ልማርህ፣ ይቅር ልበልህ የሚል አምላክ ነው። ለዚህ ሴት የተደረገ ምህረት ለሁላችን ይደረግልን። የሰማነውን በልቡናችን ጽላት ይጻፍልን።